የተፈራው ደረሰ! በትግራይ በድጋሚ የእርስ በርስ ጦርነት። የትግራዩ ጀኔራል ህወሃትን በመቃወም ተነሱ። ነገሩ መፍትሄ ያለው አይመስልም። ነገር ዓለሙ እየተደበላለቀና ከፍተኛ ውጥንቅት ውስጥ እየገባ ነው። ጀኔራሉ የጦር ስምሪታቸውን በይፋ ተናገሩ። በትግራይ ያለው የፖለቲካ ሁኔታ እጅግ አሳሳቢና ከባድ ነው ከሚባለው በላይ ነው። መረጃውን በስፋት እንመለከታለን። ጠቅላይ ሚኒስትር አብይ አህመድ ለሚኒስትሮቹ የሰጡትን ማስጠንቀቂያ የስራ ኃላፊነት ላይ ያሉ አንድ ሳምንት በስልጣን ላይ አይቆዩም። ጠቅላዩ ይህንን ያሉበት ምክንያትና ማስጠንቀቂያ የሰጧቸው ሚኒስትሮች እነማን ናቸው የሚለውን በስፋት እንመለከታለን። በኮሪደር ልማት ምክንያት በመዲናችን አዲስ አበባ ውስጥ የተሰሙ ተቃውሞዎች፣ በፈረንሳይ አካባቢ የሚገኙ ነዋሪዎች የወደቀባቸው ድንገተኛ ዱብ ዕዳ፣ ይህንን መረጃ በዝርዝር እሳታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን ሳይሆን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየእለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። አራት ክፍለ ጦር አዘጋጅተናል። የትግራዩ ጀነራል ህወሃትን በመቃወም አራት ክፍለ ጦር ያለው ሰራዊት ማደራጀታቸውን ተናገሩ። ህወሃትን በመቃወም የትጥቅ ትግል ውስጥ የገቡት ብርጋዴል ጀነራል ገብረ እግዚአብሔር በየነ በአፋር እና በትግራይ ክልሎች ውስጥ አራት ክፍለ ጦር ያለው የራሳቸውን ሰራዊት ማደራጀታቸውን ተናገሩ። ከትግራይ ኃይሎች በመለየት የራሳቸውን ሰራዊት እየገነቡ መሆናቸውን የጠቀሱት ብርጋዴል ጀነራል ገብረ እግዚአብሔር አዲስ ነገር ለመፍጠር ወደ በረሃ መውረዳቸውንና ከፓርቲ ነጻ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑንም ገልጸዋል። ጀነራሉ ከቢቢሲ አማርኛ ጋር ባደረጉት ቃለ ምልልስም ከትግራይ ሰራዊት አመራሮች ጋር የተለያዩትም ከጥር 15 2017 ዓ.ም ጀምሮ መሆኑንም አስረድተዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራው ጊዜ አስተዳደር ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነም ናቸው። ይህንን ተከትሎ የሰራዊቱ አመራሮችም ጀነራል ገብረ እግዚአብሔር በየነንና ሌሎችም የሰራዊቱን ውሳኔ የተቃወሙትን ማገዳቸውም ይታወሳል። ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይልን ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሐዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለም አናደርገውም ብለዋል። ለተቃውሟቸው ጠመንጃ ማንሳትን መምረጣቸውም በጦርነት ውስጥ የቆየውን የትግራይን ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው ጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ። ይህንን ሆኜ የህወሀት ሚሊሻ መሆን አልፈልግም። ህወሀት ፓርቲያችን ነው የሚሉ የእርሱን ሚሊሻ እንደሆኑ ነው የሚቆጠረው። ሚሊሻነት ደግሞ አልቀበልም ሲሉም ነው ጀነራሉ አጥብቀው ያሳሰቡት። ታዲያ በዚህም ጉዳይ በትግራይ ከፍተኛ የሆነ የፖለቲካ ቀውስ እንዳይፈጠር አሁንም ስጋት ቀጥሏል። ጠቅላይ ሚኒስትሩ ለሚኒስትሮችና ለነጋዴዎች ያስተላለፉት መልእክት እጅግ እያነጋገረ ይገኛል። በሌብነት እንደሚያስቸግር ማስረጃ ከቀረበ ሚኒስትሮችን ጨምሮ አንድም የመንግስት የስራ ኃላፊ ለአንድ ሳምንት በስልጣን ላይ አይቆይም ሲሉ ጠቅላይ ሚኒስትሩ ተናገሩ። ሙሰኞችን ለመቀነስ የንግዱ ማህበረሰብ አካላት ከመንግስት ጋር ተባባሪ መሆን ይጠበቅባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ የተናገሩ ሲሆን ጠቅላይ ሚኒስትሩ ከመላው ሀገሪቱ ከተውጣጡ የንግድ ማህበረሰብ ተወካዮች ጋር ባደረጉት ውይይትም ከተሳታፊዎች ሰዎች ለተነሱላቸው ጥያቄ ምላሽና ማብራሪያዎችን ሰጥተዋል። የውይይት መድረኩ መንግስት የቀጣ ዓመት እቅዶቹን ከማዘጋጀቱ በፊት ከህብረተሰቡ ጋር በመወያየትም ግብዓት የሚሆኑ ሀሳቦችን መውሰድ አስፈላጊ መሆኑን ስለታመነበት የተዘጋጀ መሆኑን ነው የተነገረው። አሁን ላይ በኢትዮጵያ መንግስታዊ ሌብነት አለመኖሩን በድጋሚ አረጋግጣለሁ ያሉት ጠቅላይ ሚኒስትሩ እኛ የምናገኛትን ሀብት ሙሉ በሙሉ የምናውለው የኢትዮጵያ ላይ ነውም ብለዋል። ለዚህም በአዲስ አበባ አዋሪ አካባቢ የመጣውን ለውጥ በቂ ማስረጃ እንደሆነም ነው ጠቅላይ ሚኒስትሩም የተናገሩት ከመጽሐፎቻቸው ሲሆናቸው ሽያጭ በተገኘው ገቢ በአዋሪ አካባቢ የተገነቡ መኖሪያ ቤቶች ከሶስት ሺህ በላይ ለሚሆኑ ቤተሰቦች በነፃ መተላለፋቸውን ማንስተዋል። በመንግስት ተቋማት አገልግሎት ለማግኘት ጉቦ የሚጠይቁ ሰራተኞች ላይ አስፈላጊ እርምጃ የተወሰደ መሆኑንም አረጋግጠዋል። የንግዱ ማህበረሰብ አካላትም ገቢዎችን ጨምሮ በመስሪያ ቤቶች አካባቢ ጉቦ በሚጠይቁበት ወቅትም ለመንግስት ጥቆማ በመስጠት እንዲተባበሩ ማሳስበዋል። በሊብነት እንደሚያስቸግር ማስረጃ ከቀረበ ሚኒስትሮችን ጨምሮ አንድም የመንግስት የስራ ኃላፊ ለአንድ ሳምንት በስልጣን ላይ አይቆይም ሲሉ አ። ስሙት ሰጥተው አስጠንቅቀዋል። ከተጋገዝን በሌብነት ላይ የሚሳተፉ አካላትን መቀነስ እንችላለን ያሉም ሲሆን ከዚህ ውጪ ማስረጃ በሌለበት በብሔር በሃይማኖትና በሰፈር ሰውን ለማጥላላት የሚቀርቡ ክሶች ግን ለውሳኔ ጠቃሚ ያለመሆናቸውንም አስገንዝበዋል። መንግስት ብቻውን ሙሰኞችን ለመያዝ እንደሚቸገር ገልጸው ሙሰኞችን ማጥፋት ባይቻል እንኳን ለመቀነስ የንግዱ ማህበረሰብ አካላት ከመንግስት ጋር ተባባሪ መሆን እንደሚጠበቅባቸውም አስገንዝበዋል። በኮሪደር ልማት ምክንያት የመኖሪያ ቦታቸው የፈረሰባቸውና ወደ ፈረንሳይ ለጋሲዮን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁን ላይ ካሉበት ቦታ በአስቸኳይ እንዲነሱ ተነገራቸው። እነዚህ ፈረንሳይ ለጋሲዮን፣ ጎራራ ኪዳነ ምህረት አልፎ አንቁርጫ የሚባል ሰፈር ኑሯቸውን ያደረጉት የከተማ ውስጥ ተፈናቃዮች ለመረጃ ምንጫችን በሰጡት ቃል አሁን የት እንደሚሄዱ ግራ እንደገባቸውም ተናግረዋል። ትናንት ምንም ሳያሳውቁን መተው ቀለም ቀቡ። እዚህ ደግሞ ህዝቡ ከፒያሳ ከቦሌ፣ ከሽሮ ሜዳ፣ ከትክለ ሃይማኖት፣ ከካሳንቺስ እናም ከዜሮ አምስት ተፈናቅሎ እየኖረ ነው የሚሉት አንድ ተፈናቃይ አሁን ተነሱ መባሉ ብዙ ድንጋጤ እንደፈጠረባቸውም ይናገራሉ። ይህ ሁሉ ህዝብ ተፈናቅሎ ሲመጣ የተከራየው እዚሁ አንቆርጫ ነው። እጅግ በጣም ብዙ ህዝብ ነው የሚኖረው። አሁን ግን ማስጠንቀቂያ እንኳን ሳይነግሩን ሊያፈርሱት ነው። ወዴት እንሂድ? ብዙ ነፍሰ ጡር ሴቶች በድንጋጤ ታመዋል። ሰፈሩ በጣም ብዙ ህዝብ ነው ያለው። ግራ ገብቶናል በማለትም ፎቶ እንኳን እንዳያነሱ በፖሊስ ሰፈሩ ታጥሮ እንደሚገኝም ጠቁመዋል። የመረጃ ምንጫችን ያነጋገራቸው ሌላኛው ተፈናቃይ ደግሞ ትናንት አምስት ሰዓት ላይ የመንግስት ሰዎች ቀለም ቀብተው ሄዱ። ለዛሬ ስብሰባ እንደጠሩም ይገልጻሉ። በዚህ ሶስት ቀ ውስጥም ለቃችሁ ውጡ ያላችሁ ቀን እስከ አርብ ነው ብለውናል፣ የሚሉ ግለሰቦችም እቃቸውን ሰብስበው በፍጥነት እንዲወጡ መታዛቸውንና ሐሙስ ተመልሰው ሲመጡ አንድም ነገር ማጣት እንደማይችሉ መነገሩንም አስረድተዋል። ቢያንስ ትንሽ ቀን ስጡን ብለን ብንለምን ፖሊስ ደብድቦ አባረረን። የእውነት በጣም ብዙ ሰው በጭንቀት ታሟል። የካ ክፍለ ከተማ መልስ ቢሰጡን ብለን ሄድን። እዛም በቃ ይፈርሳል ከተባለ ምንም ማድረግ አይቻሉም፣ ሁሉም የልማት ተነሽ ነው ብለው አባረሩን። አንዱ እንደውም እባካችሁ ብሎ ሲለምን ድብደባ ተፈጽሞበታል በማለትም አስረድተዋል። ተገልብጧል። በዚህ ዙሪያ የካ ክፍለ ከተማ በስልክ ለማናገር የተደረገውን ሙከራም አልተሳካም። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር